ህጻናት ነው ማወራው ብለሽኛል። ዛሬና ከህጻናት ጋር የተያዘ ነገር እስቲ እንጫወት። አዎ፣ ምንድን ነው ይህን ጉዳይ ያሰብኩበት ምክንያት፣ በቅርብ ጊዜ በእኛ ሰፈር ውስጥ ያለ ትምህርት ቤት የሰማት ጉዳይ ነው። ይህንን ነገር እንዳስበው ያደረገኝ ክስተቱ ልንገርህና ከዛ ወደ ሐሳቦቼ ምን ማድረግ አለብን በሚለው ያነበብኳቸውን ነገሮች እነግርሃለሁ። ምንድነው አንዲት የሰባተኛ ክፍል ተማሪ ልጅ ናት ክፍል ውስጥ አስተማሪ ባለበት ሰዓት ላይ ከተማሪ ጋር ወረቀት ስትቀባበል አስተማሪ ያያታል። አስተማሪዋ ከዛ ያየውና ወረቀቱን ሲያየው የፍቅር ደብዳቤ ነው። ስለዚህ አንቺ ወላጆችሽን አምጪ፣ እሷንም ብቻ አይደለም የሰጣትንም ሰው ወላጆችን አምጣ ይላል። ነገር ግን ልጅቷ ላይ ምን አይነት ጭንቀት ተፈጠረ፣ ቤተሰቦቼ ብነግራቸው ምን ይሉኛል፣ ለመንገር ፈራች። ሰው በጣም ተጨነቀች። ከጓደኞቿ ጋር ማወራችበት ምናምን ዘን ግን ምን ሆነ፣ ራሷን ከሶስተኛ ፎቅ ላይ ወረወረች ማለት ነው። ያው ተመስገን ምንም አልተጎዳችም። አካላዊ ጉዳት ያልደረሰባት ምክንያት የተወረወረችበት ቦታ የጥበቃ ቤት ጣሪያ ላይ ሆነና ጣሪያው ላይ ተረፈች ማለት ነው። ትንሽ ከመጋጋጥ ውጪ አካላዊ ጉዳት አልደረሰባትም። ያው የሳይኮሎጂካል ጉዳዮችን ምን እያደረጉ እንደሆነ ባላውቅም ግን አካላዊ ጉዳት አለመድረሱም የተመሰገነ ግን ማ ይሄንን ነገር ካወቅኩ በኋላ ምን አሰብኩኝ? በአሁን ጊዜ ላይ ለልጆቻችን በጣም ፎከስ አድርገን የምንሰራበት ጊዜ ነው። በጣም ትኩረታችን እነሱ ላይ ነው። ብዙ ነገር ነው የምናደርግላቸው። ልብስ እናለብሳቸዋለን፣ እናዘንጣቸዋለን፣ መዝናኛዎች እንወስዳቸዋለን። ከዛም ባለፈ የምናስተምራቸው ትምህርት ቤቶች ራሱ ከአቅማችን በላይ እኛ ከሚከፈለን ደሞዝ በላይ ተጨንቀን፣ ከሚኖረን ገቢ በላይ ተጨንቀን ነው የምናስተምራቸው። ነገር ግን ምን ያህል እነሱን ግን ግንኙነት ፈጥረናል ከነሱ ጋር ከነሱ ጋር እንዲሰሙን እንዲያናግሩን ምን ያህል እድል ሰጥተናቸዋል የሚለውን ነገር በማሰብ ነው። ምክንያቱም በዛ ደረጃ የመጨነቅ ነገር እስከምትደርስ ድረስ ያደረሳትን አስበው። ስንት አመት ሆኖ ምናልባት ሰባተኛ ክፍል ናት። የሰባተኛ ክፍል ተማሪ በአብዛኛው ከአስራ ሁለት እስከ አስራ ሶስት አመት ነው። አስራ ሁለት አመት ላይና አስራ ሶስት አመት ላይ ያለች ልጅ ናት። እና ደግሞ የግል ትምህርት ቤት ነው ትምህርት ቤቱ። ተዝናንታ ምትኖር ልጅ ትሆናለች፣ ሞስት ኦፍ ዘ ታይም። እዛ የሚማሩ ልጆች በአሁኑ ሰዓት ላይ ብዙ ጥቅሞች ያላቸው ልጆች ናቸው። በባደር ከዛ አንጻር ብዙ ማቴሪያል ነገሮች እናሟላላቸዋለን ማለት አይምሯቸውንም እየተንከባከብ ነው ነው ማለት አይደለም። ያንን ነው ያሳየኝ ይሄ ነገር ማለት ነው። እና ምን አሰብኩ ከዚህ በፊት ካነበብኳቸው የልጆች መጽሐፎች ውስጥ ዶክተር ዳንኤል አማንና ዶክተር ኬቨን ሌማን ይባላሉ። ሁለቱም የህጻናት ሳይካትሪስቶች ናቸው። ብዙ ሪሰርቾች የሰሩ ከስልሳ በላይ መጽሀፍቶች የጻፉ ናቸው። በዩትዩብ ላይም የተለያዩ ፖድካስቶች አላቸው በልጆች ጉዳይ ላይ ማለት ነው። የዶክተር ዳንኤል አማን እኔ ያገኘውት ፋውንዴሽን ፎር ሬዚንግ ሜንታሊ ስትሮንግ ኪድስ ሲሆን ዶክተር ኬቨን ለማን ደግሞ ሬዚንግ ሰክሰስፉል ኪድስ የሚል መጽሐፍ ነው። ከእነሱ ከሁለቱ ጸሐፊዎች ላይ ሶስት ጉዳዮች ጨምቄ ነው ያወጣኋቸው። ተመሳሳይ የሆኑ ገንቢ የሆኑ ሀሳቦች ስለሆኑ ለዛሬ ጉዳይ ላይ ተመርኩዣ ያመጣሁት ነው። አንደኛው ልጃችንን ስንወልድ ምን አይነት እናትና አባት መሆን እንፈልጋለን፣ ምን አይነት ልጅስ ማሳደግ እፈልጋለሁ ብሎ ማሰብ መቻል ይህ ምን እያደረግልሃል፣ ቫሊዩ ሴት ያደረግክበት ነገር መንገድ ይሆነዋል። አማኝ ልጅ የምትፈልግ ከሆነ ማለት የሃይማኖት ልጅን የምትፈልግ ከሆነ ሁልጊዜ መኮትኮት ያለብህ በእምነት መንገድ ነው። ኢቨን መኮትኮት ብቻም ሳይሆን አንተ ራስህ ሆነህ ልታሳየው ይገባል። የሃይማኖት ህጎችህን መከተል አለብህ ማለት ነው። ልጅ ከሚሰማው ይልቅ የሚያየውን ነገር ማድረጉ የተሻለ የተሻለ ለሱ የመቅረጽ እድሉ ሰፊ ነው ብዬ አስባለሁ። ስለዚህ ራሳችንን ሴት አድርገን ምን አይነት እናትና አባት ኢቨን ዲሞክራት የመሆን ጓደኛ የመሆን አምባገነናዊም ሊሆን ይችላል። ብቻ አንተ ነህ የምትወስነው። ልጅህን ምን አይነት ልጅ ነው ማድረግ የምፈልገው የሚለውን ሁለት ነው። ምን አይነት ስናትና አባት መሆን ይፈልጋሉ? አዳማጭ ነው መቼም ይመስለኛል በዚህ ጊዜ ላይ የምንፈልገው ልጆቻችን ልጆቻችን ቢያደምጡን፣ ብናደምጣቸው፣ በደንብ ብንግባባ፣ የምንላቸውን ቢሰሙ፣ የሚሉንን ብንሰማ የምንመርጣለን። ስለዚህ ሞስሊ ያንን ነገር ሴት ብናደርገው መጀመሪያውን አውቀነው ብንሄድ የተሻለ ይሆናል ብዬ ስለማስብ፣ የመጀመሪያው ሀሳብ ምንድነው፣ ልጅ ሲወለድ ምን አይነት እናት አባት መሆን እፈልጋለሁ፣ እንዲሁም ደግሞ ልጄ ምን አይነት ልጅ ቢሆንልኝ ይመርጣለሁ የሚለው ሴት ማድረግ የተሻለ መንገድ ይመራልናል ብዬ አስባለሁ። ሁለተኛው ቦንዲንግ ነው፣ ግንኙነት መፍጠር አሁን ይሄ በድሮ ጊዜ ትዝ ካለህ እናትና አባቶቻችን ላይ አባታችን ብዙ ጊዜ ውጭ የሚሆኑት አባቶቻችን ናቸው። ቤት ውስጥ እናት ስለምትሆን፣ እንደውም ለእናት ብዙ ሚስጥር ይነገራል፣ ጓደኛ ይደረጋል። እንደውም አንቺ ነሽ የምትደብቂው ምናምን ተብሎ ሲቆጣ ራሱ ታስታውሳለህ። አንቺ ነሽ እኮ እንደዚህ እየሸፈንሽ ምናምን ይላል አባት ሞስት ኦፍ ዘ ታይም። ለምንድን ነው እናት ቤት ውስጥ ታሳልፋለች፣ ጊዜዋን የቤት ውስጥ ውሎ ውስጥ ስለምታሳልፍ ከልጆቿ ጋር ማሳለፍ እድሏ ሰፊ ነበር። አሁን ሁለታችንም እየሰራን ያለ ነው፣ ኑሮን አንችለውም። ራሱ አንድ ሰው ገብቶ አንድ ሰው ወጥቶ ቢባል ኖሮ ሰው እየሰራን ነው፣ ሁለታችንም እየለፋን ነው። ነገር ግን ለልጆቻችን የምንሰጣቸው ማቴሪያል ነገሮች ነው እንጂ ግንኙነት እየፈጠርን አደለም። ልጆቻችን ልናውቃቸው እየጣርን አደለም። ለልጆቻችን ስልክ እንሰጣለን፣ ላፕቶፕ እንከፍታለን፣ ቲቪ እንከፍታለን፣ ምናምን ነገር ግን ምን ያህል ጊዜ ምን ያህል እድሉን ሰጥተን እያየናቸው ነው? ምን ያህል እድል ሰጥተን አብረናቸው የተጫወትን ነው? የሚወዱትንና የማይወዱትን ነገር እየለየን እያወቅን ነው? አለ እንትን በአብዛኛው በድፍኑ ልጄ እንደዚህ ነው እንላለን እንጂ በትክክል የልጁ የውስጥ ሀሳቡ የውስጥ ምንነቱን ለምን ይሄን ነገር አለ የሚለውን እየተረዳ ነው አይደለም የምንሄደው። ስለዚህ አትሊስት ይላሉ እዚህ መጽሐፍ ላይ ቦንዲንግ በምንፈጥርበት ሰዓት አትሊስት ስራችን ስለሚኖር ማህበራዊ ህይወቱ ስለሚኖር፣ ቢያንስ ግን በቀን ውስጥ ሃያ ደቂቃ ከልጆቻችን ጋር ልናሳልፍ ይገባል ይላል። ምክንያቱም ልጁን ከማዳመጥ ማነው ከመውለድ ባሻገር አሳዳጊ ልንሆነው ይገባል። መውለድና ማሳደግ ይለያያል። ስትወልድ ተወልደዋለን ላታሳድገው ትችላለን። ማህበረሰብ ሊያሳድገው ይችላል። ሰው ሊያሳድግልህ ይችላል። ዘመዶች ሊያሳድግልህ ይችላሉ። ወር ደግሞ ሁሉም የምታየው ማህበራዊ ህይወቱ፣ ትምህርቱ፣ ምኑ ዝም ብሎ ያሳድጋቸዋል። ማደጋቸው አይቀርም፣ ግን በምን ወይ ነው እያደጉ ያሉት የሚለውን ለመረዳት እንድንችል ነው። አስታውሳለሁ፣ አንዲት ሴት ነበረች እኛ ሰፈር እና ልጆቿ በጣም ፀባየኛ የተባሉ ልጆች ናቸው። ብዙም የሚንቀሳቀሱ ሰዎች አይደሉም። ከማህበረሰቡ ጋር ብዙ እንትን ያሉ አይደሉም። ነገር ግን ልጆቿን ስለምታውቃቸው ስለነበር የሆነ ጊዜ ላይ አንድ ሰው መጥቶ ኮምፕሌን አቀረበ ቀይን ሰረቀብኝ ብሎ። ልጆቹ እንግዲህ እኛ በምናውቀው በእኛ ሰፈር ሴጣ በጣም ጥሩ ሰዎች የሚባሉ በጣም አሪፍ ልጆች የሚባሉ ረብሻ ማያውቁ ጥልም ማያውቁ ልጆች ናቸው። እሷ ግን እንደዛ ሲባል ለምን አላለችም? ውጫቸውን ነው እኛ የምናውቀው። እሷ ግን ውስጣቸውን ታውቃለች። እና ወዲያውኑ መለስ ብላ ከልጇ ጋር ተነጋግራ እቃውን አስመለሰችው። ይኸው ምን ያህል ልጆቿን እያወቀቻቸው እንደሆነ፣ ምን ያህል ጊዜ እንደሰጠቻቸው፣ ምን ያህል እንደተረዳቻቸው። ከሚታየው በላይ ውስጡን ማየት ያለብህ ጊዜ ይኖራል። ጥሩ ነገር ብቻ አይደለም የምታየው፣ መጥፎም ነገር ልታይ ትችላለህ። ስለዚህ ግንኙነት መፍጠር ሁለተኛው ሀሳብ ነው። ሶስተኛው ሊስኒንግ ወር ማድመጥ ነው። ይህ ማድመጥ የሚመጣው ከግንኙነት ነው። ግንኙነት ያልፈጠርንለት ልጅ ሊያናግረን አይፈልግም። ያናግረን የፈለገን ልጅ ግን ልናዳምጠው የሚገባው እንዴት ነው አሁን ሁለታችንም ስልክ ይዘን እሱ እያወራልኝ እኔ ስልኬ ላይ እንትን ብዬ ሚለውን አልሰማውም ልክ ነ እያልሽ ነው እየተናገርክ ነው ና በቃ ብቻ ንላ ለማስቀጠል ያህል ነገር ግን ትኩረታችን እዛ ላይ ሆኖ አይደለም ስለዚህም የሚናገርን ነገር እያደመጥ ነው አይደለም ስለዚህም ስለማናደምጠውም ወይ ቁጣም ወይ ድጋፍም ስለማናሳየው ነገ የሆነ ነገር በሚከሰትበት ጊዜ ለእኛ ሊነግረን አይደፍርም፣ ለእኛ ሊነግረን አይፈልግም። ተረዳኛ። እና በማንሰማቸው ጊዜ ብዙ ጊዜ ልጆች ምን ይሆናሉ? ጭምት ይሆናሉ። በራሱ የማይተማመን ይሆናል። ራሱን ከሌሎች ጋር እያወዳደረ ደስታ የሚያጣ ልጅ ይሆናል። ከሰዎች ጋር ማሳለፍ የማይፈልግ ይሆናል። የጓደኛ ግፊት የሚያሸንፈው ልጅ ይሆናል። ስለማ ማንም ሰው ይረዳኛል፣ ያግዘኛል ብሎ ስለማያስብ። በተለይ ደግሞ ከእናትና ከአባት በላይ ማንም የለም ልጅን ለመርዳት ለማገዝ። ያንን ስሜት ማግኘት ያለበት የመጀመሪያው ሰው እናትና አባት ናቸው ብዬ አስባለሁ። ና ያን ነገር ባላገኙበት ጊዜ ልጆች ይህን አይነት ሁኔታ ውስጥ የመግባት እድል አላቸው። ና እኚህን ሶስት ነገሮች ብናዳብር ጥሩ ነው። የተሻለ ደግሞ አዌርነሱን በምናገኝባቸውን አጋጣሚዎች ብንፈልግ ጥሩ ነው ብዬ አስባለሁ። ልጆቻችንን ወደ ማዳመጥ ልጆቻችንን ወደ መስማት እኛን የሚያዳምጥ ልጅ የምንፈልግ ከሆነ ልናዳምጠው ይገባል ማለት ነው። ልጅን ትኩረት ማድረግ የተሻለ ጥሩ ሀሳብ ነው። ማርቲ፣ በእርግጥ አዌርነስ ላይ መስራት ያስፈልጋል። ምክንያቱም እኛ ሀገር ጋብቻ ሲባል ሁለት ጥንዶች ይዋደዳሉ፣ ከዚ ውጭ ደግሞ አብሮ ለመኖር ይስማማሉ መኖር ይጀምራሉ። አሁን አሁን ጥሩ ጥሩ ነገሮች እያየን ነው። የጋብቻ አማካሪዎች፣ ስለ ልጅ አስተዳደግ የሚያማክሩ ሰዎች አሉ። ነገር ግን ድሮም እናት አባቶቻችን ሲጋቡ ስለ ተዋደዱ እንጂ ልጅ እንዴት ማሳደግ አለብን በህይወት ውስጥ በሂደት የሚለምዱት ነውና እና እንደዚህ የት ሰዎች በደንብ ያስፈልጋሉ። ልጅ ላይ በትክክል ሶሻል ሚዲያው እኮ ልጆቻችንን እያሳደገ ነው። ቅድም ብለሽዋል። አሁን እኮ አልጎሪዝም ነው የሚያሳድጋቸው። አልጎሪዝም በሚያመጣው ነገር ነው ልጆቹ አምሯቸው ውስጥ የሆነውን ነገሮች የተከማቸ ያሉት እንጂ እኛ በምንሰጣቸው አይደለም። ቤት ውስጥ አስቀምጠዋቸው ወላጆች ሌላ ቋንቋ በሌላ ቋንቋ ኢትዮጵያ ውስጥ ሆነው በጃፓንኛ ያደጉ ልጆች የሚል አንድ የቢቢሲ ጽሑፍ አይቼ ነበርና ቤት ውስጥ ሲቆልፉባቸዋል፣ ስራ ሄዳሉ፣ ልጆቹ ቴሌቪዥን ነው የሚያዩት። አራት ሰዓት ቴክኖሎጂ ነው የሚጠቀሙት ግን ይህንም ለማድረግ ደግሞ አሁን ጥሩ ነገር ነው። ይህም አንድ ስራ ሰርተናል እኛም ማለት እንችላለን። ምክንያቱም ወላጆችን የማንቃት ለልጆቻቸው ጊዜ መስጠት። ቅድም ባልሽው ነገር ላይ አንድ ነገር የሰማሁት ነበር። ኬጂ ተማሪዎች ናቸው ና ልጁ ህጻኗል ልጅ አብረው የምትማረው ልጅ እወድሻለሁ ይላታል። ታለቅሳለች። ከዛ ላስተማሪው ሂደት እናገራለች። ስትነግራት እን አንተ ጠራችሁ እንዴት እንዴት ስላታለ አለችው። እንዲህ እወድሻለሁ እኮ ነው ያልኳት፣ አፈቅርሻለሁ አላልኳት ደግሞ። ውድድ መብት ነት ናት አለ። ያን ያህል ድረስ ማለት ልዩነቱን አውቀውታል። ያን ያህል ድረስ እኛ እነዚህን ስሜቶች ለመረዳት ረጅም ዓመት ፈጅቶ መቆጣጠር አንችልም፣ በነገር ላይ ማለት ነው። አሁን ይሄ ነገር መሆን የለበትም። ልጆች በዚህ አይነት እድገት ውስጥ መሄድ አይችሉም ማለት አንችልም ሁሉም የምናሳያቸው ኢቨን ትምህርት ቤታቸው ከሚማሩበት ትምህርት ጀምሮ ያለው ነገር በጣም የሚያፈጥናቸው ነው። እየተሰጣቸው ያለው ነገር በጣም የሚፈጥነው ነው። እኛ አምስተኛ፣ ስድስተኛ ክፍል የምንማረው ነገር እነሱ ሶስተኛ ክፍል ላይ የሚጨርሱት ነገር ነው። ያ ማለት የማሰላሰል እድላቸውን በጣም እያሰፋ ነው እያፈጠን ነው ነው ማለት ነው። ማንኛውንም ነገር ኤክስፔክት እናደርጋለን፣ ማድረግም አለብን። ያንንም አንቆጣ። ነገር ግን በምን ልንቆጣጠረው እንችላለን? ትኩረታችንን በመስጠት ሜንታሊ ስቴብል የሆነ ልጅ እንድንፈጥር፣ አይምሮ የተዘጋጀ ያደገ ልጅ እንዲኖረን የእኛ እድገት ያስፈልገዋል። ሴት የምናደርገው ቫሉ ያስፈልገናል። ልጃችን አንባቢ እንዲሆን የምትፈልግ ከሆነ ዝም ብለው አንብብ አንብብ ስላልከው አያነብም። ነገር ግን መጽሐፎችን አንተ ስታነብ ልታሳየው ይገባል። እንደውም ብዙ ጊዜ ካየክ የጸሐፊያንና የአንባቢያን ቤተሰቦች ብዙዎቹ ያልተማሩ ነበሩ። ነገር ግን ያልተማሩት እናትና አባቶች የማንበብ ፍላጎት አላቸው። ነገር ግን ስለማያነቡ ምን ያደርጋሉ? ልጆቻቸውን እንዲያነቡላቸው እድል ይሰጧቸዋል። ገባህ አይደል? ግፊት ነው። ሳትፈልግ ፖዘቲቭ ግፊት ታገኛለህ ማለት ነው። ስለዚህ እነዛን ነገሮች ሴት የሚያደርገው ቤተሰብ ነው። ለልጆች ኃላፊነት አለበት፣ አስራ ስምንት አመት እስከሚሞላው ድረስ አንድ ልጅ እድገቱን እስከሚጨርስ ድረስ የእኛ ግፊት የእኛ ትኩረት የእኛ ማስተዋል ያስፈልገዋል ማለት ነው ልጅህን ያው ማንኛውም ቤተሰብ በእርግጥ በአብዛኛው ቤተሰብ ጥሩ ቦታ ላይ እንዲደርስለት የሚፈልግ ነው ስለዚህ ጥሩ ነገር ምንድን ነው የሚለውን ሴት ማድረግ ነው ምናልባትም አንዳንዴ እንደ ነጻነት እያየ ነው ለልጆች አንዳንዴ ልጁ ከስነ ምግባር ወጣ ብሎ ሲያድግ በቃ ነጻነት ሰጥቼው ነው ተፈለገ ይሁን እኛ ያደግንበት መንገድ አለ በእርግጥ ይለያያል እኛ ማህበረሰብም አሳድጎ ሆናል። ልክ ነው። ያንቺ ልጅ የኔም ልጅ ነው፣ የአካባቢው ልጅ ነው። አሁን ላይ እነዚህ የት ነገሮች እየጠበቡ መጥቷል። ግን እንዳልሱ ባሉን ነገሮች ልጁ የሚጠቀመው ምንድን ነው? ስልክ ልንሰጠው እንችላለን፣ እንዳልሱ መከልከል አንችል ማል። ምንድን ነው የሚጠቀመው ነገር? ምንስ መጠቀም አለበት? ለምሳሌ በሰለጠነው ዓለም አንዳንድ ልጆቹም ሊያዋቸው የማይገቡ ነገሮች ሎኬት ተደረጉበት መንገድ አለና እንደዚህ ሲስተሞችን መፍጠር ብንችል መልካም ነው። ተጨማሪ ሀሳብ አለ ማለት